ለሀዩ በላቸው ሱመያ መልስ ይዛ መታለች። እንግዲህ ሀዩ በላቸው በፈተናዋ እንደወደቀች በሰይንም አይን በሁላችንም አይን እንግዲህ በጣም ዝቅተኛ ያላት አመለካከት ልጅ መኖር መሆኗችን ሁላችንም እናቃለን ማለት ነው። ስለዚህ ለአዩ ሱመያ መልስ ይዛ መታለች ማለት ነው። ሱመያ ምን አስተያየት ሰጠች? ለአዩ በላቸው የሚለውን በላቸውን ስኬት አመጣቸው ወይም በያቸው ወይም በላቸውን ከየታ መጣሹ ለምትሉኝ ሱመያን አዳምጦ ሱመያን ተከታተሉ ማለት ነው። ሀዩ በላቸው እንግዲህ ሰላም አሌኩም አረፈቱላይ ወበረካቱ ሀዩ በላቸው ያለቻት ሱመያ ናት ማለት ነው። ስለዚህ ያገኘችውን መምታት፣ ያገኘችውን መደብደብ ስለሆነ ስሟን ሀዩ በላቸው ብላታለች። እኔ በነገራችን ላይ በጣም ያሳቀቸኝ ማለት ነው። እንግዲህ ሱመያ ያየችውን ሁሉ አይታ ተናግራታለች ማለት ነው። ሱመያ እኔ ብትፈልግኝም ባትፈልግኝም እኔ አልመጣም፣ አትፈልጊ። ሲጀመር ለሰይር ነው እንደዚያ ያለችው ማለት ነው። ለሰይድ አንተ እኔን እንደምትፈልገኝ እንዴት አይነት እንዴት እንድትቀበለኝ ነው ጥያቄዋ ማለት ነው። ስሙ አሁን ለምሳሌ ማንኛውም ጣውንት በነገራችን ላይ ስሙም እንዳለችው ባሏን የግሏ ማድረግ ነው የምትፈልገው፣ ማለት ነው። ሀዩን በተሳሳተ መንገድ ሆነ እንጂ የግሏ የምታደርግበት ነው እየጣረች ያለችው፣ ግን በዚህ አይነት መንገድ አይደለም። ምክንያቱም ሀዩ በያቸው ደብድባለች። ጓደኛዋ ጓደኛዋ ለእሷ አስባ ስሙን አገኘቸው፣ ስሙማ በጣም አገኘ ብላ ብዬ በጣም ደነገኩ አለች። ለማንኛውም ከባድ ነው ማለት ነው። አተገኘችው ያው ግን አገኘኋት ብሎ ፕራንክ አድርጓታ ፕራንኩን ካለፈች በጣም ከባድ ሰፕራይዝ እንዳለው ነበር የተናገረው ማለት ነው። አዩባያቸው እንግዲህ ሰፕራይዙ ያው አለፋት ትልቅ ትልቅ ከባድ ግፍት ውድ ግፍት ነበር። አላውቅም እንግዲህም ሊያገባትም ሊሆን ይችል ነበረ ሰይዶ እንግዲህ እንትን አላለችም። እኔማን እኔማን ሳስበው ሳስበው ይች ልጅ በቃ ሰይድን ቅጥቅጥ አድርጋ ወይ ቪዲዮን አትለቅም ብሏት ነው እንጂ ወይም እንደ ሀሳብ ደግሞ ወይም በቃ ተካሜራ ጀርባ ነው የተመታው እንጂ ሀዩማን ዝመትላቸው እንደዛ አበደች እኮ አበደች እኮ። በግ ባለፈው ሰይድን በግ አለች። ይቺ ደግሞ አሁን ጓደኛው በግ ብላ በሌሊት ተነስታ ተጣርታ ለሱሜያ በነገራችን ላይ ይቺ አዩ ማለት ነው አሁን ባለትዳር እንደሆነ የልጆቹ አባት እንደሆነ ምናምን ታውቃለች ማለት ነው ስለዚህ ካወቀች ደግሞ ምንድ ነው ማድረግ ያለበት? በቃ ተቀብላ አምና። አሁን ልጆቹ አሁን ሱመያ አሁን እነዚህ ልጆች አሁን ሲያድጉ ሱመያም ደብቃ እኮ እነዚህ ልጆች እኮ አትልቅም። ግዴታ ልጆቹ አባታቸው ማግኘት አለባቸው፣ ነገር ሲያድጉ አባቴ ማለታቸው አይቀርም ማለት ነው። ይሄ የማይቀር ጉዳይ ነው። ስለዚህ እንዴት ነው ልጆቹን ተቀብላ ታዲያ የምትቀበለው የምታሳድግለት ማለት ነው። ምንድ ነው ሀሳቧ? ያዩ ሀሳብ በነገራችን ላይ በጣም እኔ ስለ ግራግብት ነው ያለችኛ፣ አዩ ማለት ነው እንዴ። ልረዳ በቃ የራሷን ብቻ ነው የምትፈልገው አሁን በእርግጠኝነት አሁን የራሷ እንዲሆን ሱመያ በነገራችን ላይ አሁን ላይ አንድ ላይ አይደሉም ማለት ነው። ስለዚህ ሱመያን ብታገኘው ብትሰጣት ብትሰጠው በእርግጠኝነት ብዬ የምነግራችሁ ነገር ሰይድ በቃ ይችሊ ጥሩ ሚስት ናት ጥሩ ልጅ ናት ብሎ በውስጡ ፍቅር የተለየ ፍቅር እንዲያድርበት ማድረግ ትችል ነበር። ሴሊ ብልህ ናት ትባላለች። ሀዩ ግን እኔ አላውቅም፣ ቤታየው መንገድ በየትኛው አንግል የሄደች እንደሆነ ማለት ነው። ስለዚህ ሱመያም ሀቢብቲ በያት ብላለች። እንግዲህ ሱመያ እንግዲህ በዛ አይነት እኔንም ያገባኛል አራተኛ ሚስት ያደርገኛል ብላለች ማለት ነው። ማናት ቤዛ ማለት ነው። ቤዛ ግን እንደዚህ ያለችው የሆነ ነገር አስባ ነው። አምልጧት ነው እንጂ ሀዩ እንኳንም ማልሻት ብላለ ስሞያ ማለት ነው። ስሙ በነገራችን ላይ በቃ ማለት ያው ትናደዳለች፣ ሴት ጋደለች፣ ትበሳጨልም። ለብቻው አይደለም ዛሬ ትናንትና ምንም ሳይኖረው ነው እዚህ ላይ የደረሱት፣ የመን ስንት ነገር ሆነ ማለት ነው። ግን ሀዩ እዚህ ሁሉ የተሞላቃቀቀ ቤት ውስጥ ገብታ ዛሬ ይህ ስትል በቃ አለንም። አንዳንዴ ግርም ይላችኋል ህይወት ማለት ነው። ያመስገኝ ነገሮች አይደለም። እዚህ ጋር ካሜራዬ ትንሽ በእጄ ስለያዝኩት ወደዚያ ወደዚህ ይልኛል ማለት ነው። ለማንኛውም ሁላችሁንም ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጉላችሁን አተሶ ነባር ደግሞ ከሆናችሁ

ሼር አድርጉ ማለት ነው። ለዋንኛው ሂጃቢ ምናምን እያስተካከልኩ ነው። ስለዚህ ስሙን እንትና ነው ለስሙ ሽማግሌ እየላከ ነው። ሽሙ ስሙ ወይም ንግሥቷ፣ ጅኒ ቢኖርባት ነው እንጂ፣ ስለዚህ ከሀገር ሀገር የሚያንከራትታ በሰላም አይደለም ብሎ የኔ ስራ ማለት የራሱ በሽታ ለሰው ሲሰጡ ግርም ነው። ወይኔ አዩ አዩ፣ እዛው እብዷ ቁጭ ብላ እዛው ጅኒ ያለች በቁጭ ብሎ ስሙ ምናምን ይላል። እኔ ምንም አላልኩም። በነገራችን ላይ እነሱ ናቸው ያሉት ያሉት፣ እኔ ነገርኳቸው ከሀስከበር ሳምቼና አይቼ ነው ማለት ነው ነው የመጣሁት። ስለዚህ ያሉትን ነገርኳቸው። ስለዚህ ያበደችው እያሉትንም እነሱ ያሉትን ነገርኳቸው። እኔ ምንም አልጨመርኩም አልጨመርኩም አልቀነስኩትም ማለት ስሙ ያለችሁን ነው እየነገርኳቸው ያለች ማለት ነው። ስለዚህ እባክህ አትፈልገኝ። ብትፈልገኝስ እንዴት አድርጋ ልታኖረኝ ነው? እኔ እኮ ማለቴ ማንኛውም ሴት እንደማትመኝ ግን ይቺ ከባድ ናት። ከኔ ጋር ምንድ ነው የምትፎካክረው? መደረግ የተፈለገችውን ነገር ይሄን አድርግልኝ ባለቤቴ ማለት ትችላለች፣ ግን እሷ ግን ከኔ ጋር ነው የምትፎካክረው። ሽንት ቤት ባህጅ ሽንት ሽንት ከለር እንዳንች ነው ማለቱ አይቀርም። ስለዚህ ልጅቷ ከባድ ናት። እኔ ለሰይድ ማለት የልጆቹ አባት ነው እንዳለችው ምንም ነገር አይንካው። ሰይድም ይኑር እስኪ ምን አደረገ? ምንም። ስለዚህ እባክህ አንተም ተጠንቀቃ ለህይወቱ ምክንያትም ባለፈውም ብላለች። በዚህ ሳምንት ውስጥ ቤት ካልገዛለኝ እገለዋለሁ ብላ ነበር በአደባባይ ማለት ነው። ስለዚህ ጅን ያለበት ማናት ሀዩናት እንጂ ስሙ እያደለች ማለት ነው። እየተሰበሰቡ ሽማግሌ ምናምን ብለው እንትን ምኑ ዱዓ የሚያደርጉት አዎ፣ መልካም ነው። ከኸይር ነገር ነው። አላህ ሱብሃነሁ ወተዓላ ከኸይር ነገር ያምጣ በህይወታቸውን ሁሉም እንግዲህ። እኔ ግን በቅርቡ መቼም ያገኛታል ብዬ ተስፋ አደርጋለሁ። በነገራችን ላይ ሱሙ ከሳይዴ ሳይድን ትወደዋለች፣ የወዳታን ግን ከሀዩ መራቅ ከቻለ ሱሙን ለማግኘት ከባድ በጣም ቀላል ነው ማለት ነው። ምክንያቱም በአንድ ቀን ሱሙ እዚህ የታለች ትገኛለች ማለት ነው። ግን እንደዛውም ሆኖ ያገኛት መስሎታት እሷ ደንግጣለች ማለት ነው። ደንግጣለሁ ብላለች። ይህን የወዳት አትደንግጪ አትደንግጪ ማለት ነው። ስለዚህ

ይሽሽ ማለት ሳይሆን ሀዩንም የሚገባትን በቃ በሚገባት መልኩት እንድኬል አደባባይ ላይ እየወጡ አመካፈት ጥሩ አይደለም ማለት ነው። ሰውን መደብደብ ችልጅ እንግዲህ መልካም ነገር አስባ ነው። ምክንያቱም ዩቱብ ብር ናት ምን እንደምታስብ አይታወቅም። ቪዲዮ እየተቀረጽኩ ነው ብላ ልትጠነቀቅ ይገባል ማለት ነው። ሱሙ በነገራችን ላይ የምትሰቃይበት ነገር ምንም አላደረገች ማለት ነው። እሱን እንዳሰቃየችው ትሰቃያለች። ምንም እሱ ሲያገባባት ታዲያ ምን ታርጋ ገባባት፣ በቃ ሄደች ማለት ነው፣ ጠፋች ማለት ነው እንጂ ሌላ ምንም ነገር ያደረገችው ነገር የለም ሰሆ ማለት ነው። ስለዚህ እንዳሰቃየችው ትሰቃያለች። ቆይ አሁን ቀድም ምን አለች? ሴድ የወደደውን የወድደውን ወዳለው ሰይድ እንትን ያለውን እንትን ላል በቃ ፍላጎት አከብራለሁ ብላ ነበር የመጀመሪያው ማለት ነው። ግን ሱመያ መጣች ሲለው ገና የሱመያ ስም በነገራችን ላይ ሲሰማ ሲነሳ ማለት ነው። እንትና ይነዝራታል የቅናቱ ብዛት ማለት ነው። አይ ይነዝራታል ማለት ነው። ጎጅ ባልዘገንዳር ለማንኛውም የምና ይሆናል ወደፊት ምን ላይ ይደርሳሉ የሚለውን አዋህ አለ ማለት ነው። ከዚ ከቀጠለ ሌላ ነገርም ፈጠሩ አይቀርም ስለዚህ እኔን አትፈልገኝ አታገኘኝም ብለዋለች። እንግዲህ ሰይድ ደሞ ሽማግሌ እየላከ አገኛታለሁ አለው ብሏን በቅርቡ ማለት ነው። እሷም ያው የምትገኝበት ቀን በነገራችን ላይ ለእኔም ቅርብ ነው ብዬ አስባለሁ ግን ታጌንታስ ሀዩ እናንትን አሁን ጣውንትና ጣውንት በአንድ ቤት የሚኖሩም አሉ ብዙዎች ማለት ነው። ግን ሀያት እንዳለችው ወይም እንትና እንዳለችው አላህ የሰጠው ሄድያ ሄድያ አላህ በቃ ልብ የሰጠው። እንግዲህ ውድና የተከበራችሁ ቤተሰቦች እንግዲህ ያለው ነገር የሱመያ ጉዳይ ይሄን ነበር ማለት ነው። ሱመያ ላሀዩ በላቸው ስም አወጣለች፣ በያቸው ወይም በላቸው አወጣለች ማለት ነው። ስለዚህ ቀጣይ ኔክስት ቪዲዮ እንግዲህ ሱሙን ትገኛለች። የእውነት ያገኛታል ወይስ አያገኛትም የሚለውን ሽማግሌ እየተላከ ነው፣ እየተጧጧፈ ነው። ሱሙም እንግዲህ መቼ ብትፈልግም አታገኝም ብለዋለች። እሱ መገኘቷን አይቀርም። መጀመሪያ ሰይድ ከዚህ ከዥዋዥዌ ህይወት መውጣት አለበት። በነገራችን ላይ ለሰይድም ህይወት ታስፈራል። ልጅ ቋንቋን ለእንትና ማለት ነው ስለዚህ ሁላችንም እስቲ ለአዩ አስተያየት ያላችሁ ሁላችንም አስተያየታችሁን ስጡ ማለት ነው። ዛሬ የነበረኝ ቪዲዮ ይሄን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስና ወቅታዊ የሆኑ ቪዲዮዎችን በየሰዓቱ በየጊዜው መለቅላችሁ ይሆናል ማለት ነው። ኔክስት ደግሞ እናያለን። ሰላም አለይኩም ረላ